አሰላሙ አለይኩም ወረህመቱላሂ ወበረካቱ የትውለት ኩንጓይ ታበትኩም የስልጤ ኤፍ ኤም ስጠናዎች ጭቁ ስድስት ራዲዮ አጥናቢ ላሉ ነ በሳምንቱ ጠት ገባት ሂንኩም አርጴ ፈጅር በዲባ የአቶ ምኔት ጅጃ ነ የአፍ ዥቦ የነቅል ነቢያ ነ መስኒጀ አኩ ጀመራ አንባይትን በአውጂ በአፍነ ዥቦ መስኒጀ የሱካር ነቶ ዥቦ የነቅል ነ አንባይትን የሱካር ነቶ መሰከ ጥቅራ ቀርቦ ያነ ሀለትዋ ሁንዱ የሱካር ነቶ ቤደበ ታዲ ስፔሻሊስት ሃኪም ግን ቄራት ያሽና አንባይትን በቄራት ነታቄጥ ቦያም ክንለማንባልና ያጥራምትናል አጥናቢ ላሉ ተኝግለሆንኩ ሜት ወደ ላህተ የ ጎደላ የዋነንጎ ዶክተር አብዱሉኛን የወራቤ ኮምፕርሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተርዋ የውስጥ የሰብ ጅስምና የውስጥ ነታቶ ስፔሻሊስት አኪቡንኩ ስራውታያን ዶክተር ያድ አውቼ ነግልና ለባና ይዙ የሱካር ነቶ በቁርቦ ወቅት አለቅጫ ለሚን ቢፊት በፊት ነው ተደረ ያለ ነቶ ይታይበት ምንግዝን የሱካር ነቶ ቲቪል ማንኛውም ይጀምራል ቀጠለ ያሾክራው የሱካር ነቶ ይሉያ ነይ ሁለም የሰወልድ ዝርየ ያጠቃል የሆነ ቡልም ባድ በስፋት ተስፋፋን ተብራጫን በለሰበይ ጎዳን ይሆነ ቢጀ ገረዳ ይብላ ባሊቅ አርዳ ይብላ ይሆነ ነቶት ይሆን ይታይ ነቶ ዋናይ ምክንያት ከ ወይም መንቀከ በጅስም ነው ያ ላይ ሱካር ሊያ ነው ቅመም ቲጠበቃ ነው ወይም ቲቄሩያን መጠን ወይም ልክ ከፍ ባላን ቢትራካባን ወቅት በሰም ጅስም ውስጥ በሉላ ሉል ምልክት የሐኪም ጋር ይቀርባን እኮ ያሻን ነቶ ይሆን ይነሚ ነቶ እሽሉ ጋር ይሁንጋ በላብራቶሪ ደም በወሰዶት

ሁሉም ከብዩ አይነት ይህን አይነት ፈየኮ ቤት ክነዘዋ ቤት ረዳ ፈየክ ይጠቀማን ይሌን ዥቧ ላይ የፈያል ዶክተር መልከቱ ከመንግስት ና ከስኳርነቱ የታንቲ ጓያቴራ ከይሁዳ መልከት ላይ አይነ ኮንጦ ለቁስዶት ያቀትሌ ላይ በመንግስት ንግታይ አሁንቺ ነባሙ የስኳር ኬሱ ለአዲስ ሰቢያ ኬሻን ያላ የሱካር ኢልያኔነቱ በለግና ሰቢ ሀኪም ጋር በምልክት ይሌድ ወይም የገግ ከሆነ ምልክት ነበረያኒ በለግና ይሌድ ኢታይ ቲቢሊ ኢታይነቱ ኢለጎደፍ አይሆን ውስጥ ለውስጥ የተለያየ የሰብነት ቃምጭ በጉዶት ክላዮና በጉዶት ወዘነና በጉዶት ኢነና የሮር የደም ስር የተለያየ ሰብነት ነ በኢንፌክሽን ይጠቃነ ባሶት ሊንዞት ተቸገሮት ተቸገሩት ሂንኩ መንገብ በደም ውስጥ በአእምሮ ውስጥ ደም ይጥቋረጣ ነው ወይም ይፈሳ ነው ከባሶት የተለያየ የፈይነተ ችግረ ባምጦት ይቻላል እንጭነት ይሆን አደደቂና ደግሞ በሱካሪ ምልክት ሰብ ሀኪም ጋር ሊዳቀጥላ ሀደደ የሱካሪ ምልክት ሊውዶት ያይላል በለጊና ማይ ኮሞ ኮሞ ሲኮት ማይ ሹማታ ኮሞ ኮሞ ሹማቶት የራሃብ ስሜት ኮሞ ኮሞ የብሎት ስሜት ኢንኩሙንጋ የጪጦት ሐለት ኒበሮት ያዙራ ነው ወዘነ ይውቃ ነው ኡዛት ኢንኩሙንጋን ጉቼ ነው ባውኩ የሱካሪነቱ በአጠቃይ የሰብነት ነ ቃምጭ መንሴ ቦሆ ምክንያት ሀኪም ጋር ሊሄዳ ቀጥላ ለባይት ከ በሱካሪ ሰበብ ኪላዩን ቢድጎድ ተሱካሪ ምልክት ደበላኔ በክላዩ ተጉዶት ሰበብ ሀኪም ጋር ሊመጣ ያቀጥል ለባይት ከክላሉ ቢድጎዳን ወቅት የደም ግፊት ከፍላል ሙሉ ሰብነት ነው ያጣን ቱፍት ይጀምራል መሹማት አንብዩ ሊብላ ቀላል መጠንክ በጣም ይቀንሳል ከከሳቶ ሊመጫ ቀጥላል ሂንኩሙንጋ ሳምበነ ወዘነነ ወይ ሊበና ዘይ በተለይ ጋር

በጭንቅ ሞታክል በመጀመሪያ ሱካር በሽታ አለባ ላይ ነው እሽሉ ቢያኔ ለሱሙት ሰዓት ያክል ሪስከ ታይበሊ በጎፈደል ወራቤ በዝኒ ተበሊኒ ፈጅረ ደሞ ግንዝረ ታይበሊ በላብራቶሪ ደሞ ወሰደኝ የሱካርና ልክ 126 ዋት አቲ ድር ሚሊግራም ፐር ዴሲ ሊትር በሆነ ሱካር በሽታ ይልባ ለመጀመሪያ ይክስ ሆሽተኛ የሱካር ምልክት አንጉቼ ነባ ከሱካር ምልክት ብለት ኮሞኮሙ ማይስኮት ኮሞኮሙ ማይሹማሹማቶት ሂንኩ ሙንገ የረሃብ ስሜት ወዘን እውቆት አዙብሮት ውዛት ሊነ ብራቀትላ ታቂም በላይ የሆነ የጪጦት አለት ሰብነት የቀንሶት አለት ኪሎ የቀንሶት አለት ዋ ሂንኩ ገነገናም ምልክት ዋ ሂንኩ ሙንገ ሱካረነ በማንኛውም ወቅት ሪስክ አባላ በማንኛውም ወቅት ሱካርነት ይለኪ ላይ ሆሽ ተመቷ ታቲደር ሚሊግራም ፐርዴስ ሊትር በሆነ ሱካር በሽታ ይለዋል ሆሽ ተኛ ንገበሉት ሸሽተኛ ሄሞግሎቢን ኤዋንሲ ላይ በላብራቶሪ ያረጋግጡ ያን የሱካር ምርመረት ይሆን ይታሚንግ መጠንከ ስድስት ጩቅት አምስት ፐርሰንቷ ታቲደር በሆነ ሱካር በሽታ ይለዋል አራተኛው እንግዲህ ደግሞ

በሪረንገ ያመጫ ነኝ ሚካተ በጣም ለክሊብሎት በጣም በለ ችግር ደው ሰባጅ ጅዞፍ ሙሉ ሙሉ ለክሊብሎትም ይቸገር ቢያት አላተም ላለኮ በለግል ምልክትም ላይ ሰበይ የበለው ሱካር አለቢ የበለው ሱካር በሎት አብዛኛው ሱካር በሽታ በጅስም ከነብራን በደም ውስጥ ይነብራን ለበለ ወክተ በቀይ ረዙፍ ውስጥ ለውስጥ የኛነ ሰብነተን በጎደ ዙፍ በለግን ሐኪም ጋር ሰብይ ይዳለ ሐነይ ደግሞ ሙሉ ሙሉ ክንብቶት ባቀፍ ላይ ደረጃ በጅ የሶፍ ብሎት ግን ቀደም ባለ በቻሉይ አንጉቼ ለባባኩ ባራቲ ኡንገ ታዲ በቻሊ ወደ ጥንቃቄ ባስወት ሂንኩ ሙንጋ ኤክሰርሳይዝ ባብዞት ሸሽተኛን ገደሙ ሐኪም የውዳን የተላይ ምክራለ ወሃና ባሶት ሱካር በሽታ የማጫነቀሶት ያቀጥልን በመጠን ገደሙ ሐኪሞትም ያቀጥልን ደውሰት አያጄጅ ቤት ከጊዜ ላይት ከነባራ ነቀሶት ያቀጥልን ሱካር በሽታ አደደገና ሙሉ ሙሉ ሱካር በሽታ ታውኖት ቀደም ሁኔታ አለ በህክምና ፕሪዲያቤትስ ይሉያል ወይም ኢምፔርድ ጉልኮስ ቶሎራንስ ይሉያናል አንጉቼ ነው የሱካር ነቶ ይልቡያኔ ክራይቴሪያን ከያዋላኩ አኩ ደግሞ እንደው ኖርማል ይሉያኔ ሚስትን ሱካር በሽት ተውኖት ከቀደ ግን ሱካር በሽት የሆኖት እድል ከከፍተኛ የሆነ የሱካር መጠን ደግሞ አላ ውሃን ደግሞ መት ቢሽል በጣም ይጠቅላምባው ይውዳ ፈያይ ወይም ኖርማልን የሱካር መጠን ኖርማልን ይልባኔ የሱካር መጠን ግሉኮሰን በደም ወሰደኝ ሀደ በቂል ወታቲ ኮሎ በሆነ ሱካር ነፈያ ብሎ ተቀጥሪ ሱካር በሽታም እየለብነ ሱካር የሞት እድልም በጣም አነስተኛም ብሎት በጎፈደልና ደግሞ ሀደ በቂል ወ 126 ቢፒ ኩተ በሆነ ስኳር የሆኑት እድል ከከፍተኛ ለሆነ ኮ ሂፒታ ሀላት ፈየኮ ጥንቃቀሶት ታትኪሻ ለሆነ በጣም ከፍተኛ ለሆነ በቻሊ እንጉቼ ኤክሰርሳይዝ በየወቅት ደግሞ ህነይ ቻሎት በጣም ያትኬሻል ስለዚህ ሱካር በሽታ በአጠቃላይ ይመጭ ቢያኔ ሁኔታ በሳይንስ በትሪየት ተረጋገጠይ በሸሽቱን ጋር ይመጫ ሱካር በሽታ የመጀመሪያ በጅስመና ውስጥ ኢንሱሊን ሊን ከመማማት መማላ ይታይ ጥቅም ከመን ግዘን በደምና ያለ ግሉኮስ ሰብነት ነው የተጠቀመ ያነኮ ያሻል እንግዲህ ኢነርጂ ለሌ ለጥላቀሉት ለሃዋልኩት የተለያይ ብላላሶት ይጠቀማ ሰብነትን ምን ግዝም ኢነርጂ በተፈጠረ ንዙፍ ይታይ ኢነርጂ ደግሞ ሰብነት ነው ይረክባሬ ተጉልኮስ ስለዚህ ይታይ ጉልኮዝ ደሞ ወደ ኢነርጂ ሊትቀየር ይተከማኔ ግመማቂምም ኢንሱሊን ይላ። ስለዚህ ይታይ ኢንሱሊን በተለያይ ምክንያት ሙሉ ሙሉ ለይት ምራታ ያቀጥላል ወይም ሊቀንስ ያቀጥላል ይብታ ያለት

ቢንዞት ያላት ብሎት የመጀመሪያ ታይፕ ዋን ዲያቤት ይታይ በአጠቃላይ ታሪ ተሱካር በሽተኛ ቁጥር ተያንዞይ ሰበብ ሙሉ በሙሉ ቢብሌን ሰብነት ውስጥ ቤታ ሴሪሊያን ሴል ነው በተለያየ ሰበብ ምክንያት በሕክምና አውቶ ኢሚዩን ዲስትራክሽን አለት በዘርም ምክንያት በቫይረስ ቤታ ሴል ቅማቅማ ኤቲመረታነክ ባሶት ሙሉ ሙሉ ኢንሱሊን ጠፋነክ ባሶት ሱካር ብሽት ፈጠራ ይታይ የመጀመሪያ ታይፕ ዋን ዲያቤት ሲሉ ያኔ ብሎት ይታይ ችግር ከኢንሱሊን እኔ ብሎት ይታይ ደግሞ የአመርታ ነሚሴል የምናብር ብሎት ስለዚህ የመጀመሪያ ታይፕ ዋን ዲያቤት ሲሉ ሆሽተኛ ታይፕ ቱ ዲያቤት ሲሉ